እንደምን ዋላችሁ። የ2017 የኢትዮጵያ ታምርት ኤክስፖን በተመለከተ አጠር ያለ መግለጫ ለመስጠት ነው እዚህ። ኤክስፖ ዋነኛ ዓላማ ምንድን ነው ከሚለው መጀመር አስፈላጊ ስለሆነ የኤክስፖን ዓላማ ለማንሳት ሞክራለሁ። አንደኛው የዚህ ኤክስፖ ዋና አላማ የኢትዮጵያን ምርት የማስተዋወቅ ነው። በሀገራችን ያሉ ኢንዱስትሪዎች ምን አይነት ምርት ያመርታሉ፣ የሚለውን ማስተዋወቅ አንደኛው አላማ ያደረገ ነው። ምርቱን ባስተዋወቅ ቁጥር ተጨማሪ ገበያ እንዲያገኙ፣ ምርቶቻቸውን እንዲያሰፉ፣ እንዲያሳድጉ መዳረሻቸውን የሚበልጥ የተሻለ እንዲሆን ስለሚያደርግ ነው። ሌላው ኅብረተሰቡ የሀገር ውስጥ ምርትን የመጠቀም ባህሉ እንዲያድግ ለማድረግ ነው። እንደምታውቁት በሀገር ውስጥ የሚመረቱ ምርቶች በቂ ትኩረት ባለማግኘታቸው ምክንያት ተመሳሳይ ምርት ሆነው አንዳንዶቹ በጥራትም የተሻሉ ሆነውም ጭምር ከውጭ የሚመጡ ምርቶችን የመሻት ዝንባሌዎች አሉ። እንዲህ አይነት ኤክስፖች የኢትዮጵያ ምርት በምን ደረጃ ላይ እንዳለ ጥራታቸው ምን እንደሚመስል ለንጽጽርም በሚበቃ ደረጃ ለማወቅ ስለሚያግዝ የዜጎችን የሀገራቸውን ምርት የመጠቀም ባህላቸውን ለማሳደግ ያግዛል። ሶስተኛው የገበያ ትስስር መፍጠር ነው። ቢዝነስ ቱ ቢዝነስ ይኖራል፣ ቢዝነስ ዊዝ ኮንሱመር ይኖራል ወይ ከሸማቹም ጋር እንደገና ደግሞ የጎንዮሽና በተዋረድ ከኢንዱስትሪዎች ጋር ምርስ በርሳቸው የሚፈጠር የገበያ ትስስር ይኖራል። አራተኛው የምርት ጥራትንም ለማሻሻል ኤክስፖ በጣም በጣም ትልቅ አስተዋጽኦ ያበረክታል። አንዱ ዓላማ ያደረግ ነው ይሄንን ነው። ከዚህ በፊት ኤክስፖ ላይ የተሳተፉ ኢንዱስትሪያሊስቶች የምርት ጥራታቸውን ደንበኞቻቸው በሚሰጧቸው አስተያየት አማካኝነት በከፍተኛ ሁኔታ አሳድገዋል። ስለዚህ ይሄ ኤክስፖ የምርት ጥራትን በማሳደግ በኩል ከፍተኛ አስተዋጽኦ ይኖረዋል ብለን እናስባለን። አንዳንዶቹ ዲጂታል ከነበረ የምርት አይነት ወደ ማኗል ከነበረ ወደ ዲጂታል እንዲያድግም የማድረግ ስራ መስራት ያስቻለ ስለሆነ የምርት ጥራትን ከማሻሻል አኳያ ኤክስፖ እንደ አንድ ዓላማ ተደርጎ የተወሰደ ነው። አምስተኛ ፈጠራን ማበረታታት ነው። ከዚህ በፊት የፈጠራ ስራ ያላቸውን ወጣቶች በኤክስፖ ምርታቸው እንዲያሳድጉ እንዲያሳዩ እድል ሰጥተናቸው ነበር። ያን የፈጠራ ስራ ወደ ሙሉ ምርት አስገብተው ገበያው ላይ የተሻለ ጥቅም እንዳገኙ አይተናል። በዚህ አመት ደግሞ ከባለፈው አመት በጣም ከፍ ባለ ደረጃ የፈጠራ ስራቸውን ይዘው የመጡ ወጣቶች አሉ። ባለፈው አመት ወደ አምስት የሚደርሱን የነበሩት በዚህ አመት ወደ አስራ ሰባት ከፍ ብለዋል። ይሄ በሚቀጥሉት አመታት የበለጠ እየጨመረ እንዲሄድ ያደርጋል። ፈጠራውን ብቻ ሳይሆን ወደ ምርትም የመግባት እድል ስላለው ይሄ ኤክስፖ አንድ ዓላማ ያደረገው እንዲህ አይነት የተደበቁ የፈጠራ ስራዎችን ለእይታ እንዲበቁ እና ገቢያ እንዲያገኙ የማድረግ ነው። ስድስተኛው ለቴክኖሎጂ ሽግግር እና ለልምድ ልውውጥ እንዲህ አይነት ኤክስፖዎች በጣም ከፍተኛ ፋይዳ አላቸው። ስለዚህ ኢንዱስትሪያሊስቶቹ ከኢንዱስትሪያሊስቶቹ ሌሎች እውቀት ያላቸው አማካሪዎችም ለኢንዱስትሪያሊስቶቹ ልምዶቻቸውን ቴክኖሎጂዎቻቸውን የሚያስተዋወቁበትን እድል የሚፈጥር ነው ማለት ነው። ስለዚህ በዋነኛነት የኢትዮጵያ ታምርት ኤክስፖ ዓላማ እነዚህን ግቦችና ሌሎች ያልዘረዘርኳቸውን ጠቀሜታዎችንም ታሳቢው በማድረግ በዓላማነት ተይዞ የተዘጋጀ ነው ማለት ነው። ሁለተኛው ምንድን ነው? በቅድመ ዝግጅት እስካሁን ድረስ የተከናወኑት የሚለውን እንድታውቁ መረጃ ለመስጠት ነው። ይሄ የኢትዮጵያ ታምርት ኤክስፖ በሀገር አቀፍ ደረጃ እዚህ አዲስ አበባ እናካሄድ እንጂ በሁሉም ክልሎች እና ከተማ አስተዳደሮች ተደራሽ እንዲሆን ለማድረግ ሰፊ ጥረት ተደርጓል። ሶ አንደኛው ኤክስፖ ብቻ ሳይሆን ከኤክስፖ ጋር አብረው የሚሄዱ ኢንዱስትሪያሊስቶችን የሚደግፉ የንቅናቄ መድረኮች ሲካሄዱ ቆይተዋል። እነኛ መድረኮች ሁሉንም ባለድርሻ አካላት የሚያሳትፉ እና በዘርፉ ያሉትን ችግሮች በውይይት በምክክርና አሰራርን በማሻሻል እንዲፈቱ የማድረግ ነው። በዚህ ረገድ ከ168 በላይ መድረኮች በየወረዳ ከወረዳ ጀምሮ እስከ ክልል ድረስ ተካሂደዋል። ወደ 36000 የሚደርሱ ተሳታፊዎች የነበሩበት ነው። ይሄ በመጪዎቹ ወራት እንደሚጨምር ታሳቢ ይደረጋል። ዘጠና አራት የሚደርሱ የባዛር እና የንግድ ትርኢቶች ተካሂደዋል። በዚህ ከ አራት መቶ ሚሊየን ብር በላይ የሚሆኑ የምርት ግብይቶች ተከናውነዋል። ከ ሰላሳ አንድ ሺ አራት መቶ ሀያ አራት በላይ የሚሆኑ ጎብኚዎች ተሳትፈውበታል ማለት ነው። ይሄ ሰሞኑን የምናካሄደውን ኤክስፖ ሳይጨምር በየክልሎቹ የሚመረቱ ምርቶችን ነዋሪዎቹ እንዲያውቋቸው ገበያ እንዲፈጥሩላቸው ለማድረግ እና የሚያጋጥሟቸውንም ችግሮች በውይይት ለመፍታት በቅድመ ዝግጅት የተሰሩ ስራዎች ናቸው። ሶስተኛው የኢትዮጵያ ታምርት የአስር ኪሎ ሜትር የጎዳና ላይ ሩጫ ነው። ያው አብዛኞቻችሁ እንደዘገባችሁት ከ14 ሺ በላይ ተሳታፊዎች የነበሩበት የኢትዮጵያን ምርት ለብሶ ለዜጎችም ለመላው ዓለምም በተለያዩ ቻናሎች የማስተዋወቅ ስራ የተሰራባቸው በሰራተኞች መካከል በኢንዱስትሪያሊስቶቹ መካከል መቀራረብ እንዲፈጠር ያደረገ ባለድርሻ አካላትና ኢንዱስትሪያሊስቶቹም ለየት ባለ ፎርማት መገናኘት የቻሉበት የዚህ የኢትዮጵያ ታምርት ኤክስፖ ቅድመ ዝግጅት ተደርጎ የተወሰደ ነው። ሌሎች የምልመላ ስራዎች፣ የመረጣ የትኛው ኢንዱስትሪ መግባት አለበት የሚሉት ቴክኒካል፣ በጣም በርካታ ነገሮች አሉ። ግን ዋና ዋናዎቹ ከቅድመ ዝግጅት አኳያ እነዚህን ማንሳት ያስፈልጋል። በዚህኛው ኤክስፖ ምንድን ነው የተዘጋጀ የሚለውም በጣም ኢምፖርታንት ጉዳይ ይመስለኛል። አንደኛው ቅድም ለማንሳት እንደሞከርኩት የምርት ማሳያዎች ናቸው። በሰባት ክላስተሮች የተከፋፈሉ የኤዚክን መሰረት ባደረገ መንገድ የተዘጋጁ ናቸው። ምርቶቹ በአይነት በመጠን እና በጥራት ከባለፉት ኤክስፖዎች በጣም ከፍ ያሉ ናቸው። በተለይ ደግሞ በማሽን እና ቴክኖሎጂ ማምረት ላይ ልዩ ትኩረት ሰጥተ ነው የሰራ ነው። ብዙ የስራ እድል ለመፍጠር እና የኢትዮጵያን ተወዳዳሪነት ይበልጥ ለማላቅ ቴክኖሎጂ ላይ አተኩሮ መስራት አስፈላጊ ስለሆነ በዛ በኩል በጣም በርከት ያሉ ኢንዱስትሪዎች ምናልባትም በአይነት ከዚህ በፊት ያልታዩ ምርቶች በቴክኖሎጂ ዘርፍ የሚቀርቡበት ነው። የፓናል ውይይት ይካሄዳል። የፓናል ውይይቶቹም በኋላ ገባብዬ በምን በምን ርዕሰ ጉዳዮች ነው ፓናል ውይይት የሚካሄደው የሚለውን አነሳለሁ። አይዲያ ያስፈልጋል አጀንዳ መምረጥ ርዕስ መምረጥ፣ እና በተመረጡ ጉዳዮች ላይ መምከር እና የኢንዱስትሪያሊስቶቹን ማነቆ መፍታት አስፈላጊ ነው የሚሆነው። ለዚህም ከኤክስፖዎቹ ጎን ለጎን የተለያዩ ፓናሎች ይካሄዳሉ። እነኚህ ፓናሎች ምን ይዘት አላቸው የሚለውም በኋላ የምገልጸው ነው። ግን አንዱ ዝግጅት ተደርጎ የተወሰደው ፓናል ነው። ሶስተኛው የፈጠራ ስራና ስታርታፖችን የምናበረታታበት አንድ ፕላትፎርም ነው። ቅድም እንዳነሳሁት ስታርታፖች ይኖሩናል፣ የፈጠራ ስራዎች ይኖራሉ። እነሱንም የምናበረታታበት ፕላትፎርም አዘጋጅተናል። አራተኛ ሶሉሽን ቶክ ነው። ብዙ ጊዜ እኛ አገር ላይ የተለመደ አይደለም ግን በዓለም አቀፍ ደረጃ የሚካሄዱ ኤክስፖዎች እንዲህ አይነት ሶሉሽን ቶክ ሳይድ ባይ ሳይድ ይኖራሉ። ስለዚህ ሀሳብ ያላቸው ሰዎች፣ ጥያቄ ያላቸው ሰዎች፣ መፍትሄ ያላቸው ሰዎች የሚመካከሩበትና ሀሳብ የሚያገኙበት ያደገ ተሞክሮ የሚወስዱበት ቴክኖሎጂ የሚለዋወጡበትን እድል የሚፈጥር ነው። አምስተኛው የአካባቢ ጥበቃ ተሞክሮ ያላቸው ኢንዱስትሪዎችን ማበረታታት ነው። እነሱም ተሞክሯቸውን ይዘው እንዲመጡ የሚደረግበት ነው። ሰርቲፋይድ ሆነው በዓለም አቀፍ ደረጃ ያለምንም ክልከላ በየትኛውም ዓለም ላይ ምርቶቻቸውን አስገብተው ለመሸጥ የሚያስችል አንዱ መወዳደሪያ ኢንቫይሮመንታል ፍሬንድሊ የሆነ ምርት እየተመረተ ነው ወይም የሚለውን ስለሆነ በዚያ በኩል የተሻለ ተሞክሮ ያላቸው ኢንዱስትሪዎች ተገኝተው ተሞክሯቸውን የሚያስተላልፉበት እና ሌሎች ኢንዱስትሪዎችን በመጪዎቹ ዓመታት ከዚህ ጋር ተያይዞ ስራ መስራት የሚችሉበት ሁኔታ እንዲፈጠር ለማድረግ የሚያስችል መድረክ ነው። ስድስተኛው የምርት ልማት ውድድሮች ይኖራሉ። ዲዛይን የተደረጉ ምርቶችን በጥራት አምርቶ የማቅረብ ስራን በተመለከተ ከዚህ በፊት ያልነበረ ነው። ይሄም የምርት ልማት ውድድር የትኞቹ ምርቶች ናቸው ለውድድር የሚቀርቡት? እንዴት አልሚዎቹ ያለማሉ፣ እንዴት ያቀርባሉ የሚለው ነገ ከነገ ወዲያ ኢንዱስትሪያሊስቶቹ አዳዲስ ምርቶችን አምርተው ወደ ገቢያ እንዲገቡ ለማድረግ የሚያስችል አንድ ዝግጅት አለ ማለት ነው። ሰባተኛውና የመጨረሻው እውቅና ነው። በማኑፋክቸሪንግ ኢንዱስትሪ ገቢ ምርትን በመተካትም የሆነ ለኤክስፖርት በማድረግ በልዩ ልዩ ዘርፎች ልናበረታታቸው የሚገቡ እውቅና ልንሰጣቸው የሚገቡ የዘርፉ ተዋናዮችንም በዚሁ አጋጣሚ እውቅና የምንሰጥበት መድረክ ይኖራል። ነው ቅድም ለማንሳት የሞከርኩት የዚህ የፓናል ውይይቶችን በተመለከተ በአራት የተመረጡ ዋና ዋና ርዕሰ ጉዳዮች ላይ የፓናል ውይይት ይካሄዳል። እንግዲህ ከዚህ ቀደም ባካሄድናቸው የፓናል ውይይቶች ተመዘው የወጡ አጀንዳዎች የፖሊሲ አጀንዳ እንዲሆኑ አሰራር እንዲቀለጽ እንዲቀረጽላቸው መፍትሄ እንዲፈለግላቸው ከፍተኛ እገዛ አድርጓል። ይህንን መሰረት በማድረግ በዚህ የኢትዮጵያ ታምርት የ2017 ኤክስፖ ላይም በአራት መሰረታዊ ርዕሰ ጉዳዮች ላይ የፓናል ውይይቶች ይካሄዳሉ። ፓናሊስቶቹ በጉዳዩ ላይ ጥልቀት ያለው እውቀት ያላቸው የሚነሱ ሀሳቦችንም ወስደው ማሻሻያ ሊደረግባቸው የሚገባቸውንም ማሻሻያ እንዲደረግባቸው ለማድረግ የሚያግዙ ናቸው። ሰው አንደኛውና ቀዳሚው በማክሮ ኢኮኖሚ ሪፎርሙ ላይ በተለይ ለማኑፋክቸሪንግ ኢንዱስትሪ ምንድን ነው የነበረው አስተዋጽኦ የሚለውን ምክክር የሚደረግበትና ኢንዱስትሪያሊስቶቹ በዚያው ልክ የተፈጠረውን እድል እየተጠቀሙ ነው ወይ፣ ከማክሮ ኢኮኖሚ ሪፎርሙ ጋር ተይዞ ተጨማሪ መሰራት ያለባቸው ስራዎች ስ ምንድን ናቸው የሚለውን የምናይበት ትልቅ መድረክ ነው የመጀመሪያው ቀን መድረክ በዚህ ላይ የሚመክር ነው የሚሆነው። ስለዚህ በአንድ በኩል የምርት ማሳያዎች ይኖራል፣ በሌላ በኩል ደግሞ እንዲህ አይነት ትልልቅ አጀንዳዎችን ለይተን ምክክር የምናደርግበት ነው። ሁለተኛ የማኑፋክቸሪንግ ኢንዱስትሪ አንዱ ከሚፈለግበት ጉዳይ መካከል በዓለም ላይ ተወዳዳሪ የሆኑ ምርቶችን አምርተን ኤክስፖርት ለማድረግ ነው። እሴት የተጨመረባቸው ምርቶች ወደ ገበያ ለማስገባት ነው። ምን አይነት የገበያ መዳረሻ አለን? ምን ምን አይነት የምርት እድሎች አሉና ምርትን ልናቀርባቸው የምንችላቸው ለዚህ የሚያስፈልጉ ድጋፎች ምንድናቸው የሚለው ላይ እንደዚሁ ምክክር የሚደረግበት ነው። ሶስተኛው የየትኛውም ሀገር የኢንዱስትሪ መሰረት አነስተኛና መካከለኛ ኢንዱስትሪዎች ናቸው። እነዚህ አነስተኛና መካከለኛ ኢንዱስትሪዎች መሸጋገር አለባቸው፣ ማደግ አለባቸው፣ የኤክስቴንሽን አገልግሎት ማግኘት አለባቸው፣ ፋይናንስ የመሳሰሉት አገልግሎቶችን ማግኘት አለባቸው። ከዚያ አኳያ ምንድን ነው የሚጠበቀው፣ ያለንበት ሁኔታ ምንድን ነው የሚመስለው በሚለው ላይ እሱም አንድ የፓናል አጀንዳ ተደርጎ የሚመከርበት ነው የሚሆነው ማለት ነው። አራተኛውና የመጨረሻው የኢትዮጵያ ታምርት ንቅናቄን ከጀመርንበት ጊዜ ጀምሮ አገልግሎቶቹ በተቀናጀ መንገድ ለባለሀብቶቹ እንዲደርሱ ለማድረግ ጥረት እየተደረገ ነው። ስለዚህ ከሎጂስቲክ ጋር ተያይዘው፣ ከፋይናንስ ጋር ተያይዘው እና ሌሎቹ በዚህ ውስጥ የሚታዩ ስራዎች በምን ሁኔታ ላይ ናቸው ያሉት፣ ምን ድጋፍ ያስፈልጋል የሚለው ላይ ምክክር የሚደረግበት ይሆናል ማለት ነው። ስለዚህ በነዚህ የፓናል ዲስካሽኖች ላይ በአንድ ጊዜ ተመካክረን የምንጨርሳቸው ሳይሆን ቀጣይ ስራ አድርገን የምንወስድባቸውን ጉዳዮች እናገኛለን ተብሎ ይታሰባል። ሌላው ምን ያህል ተሳታፊ ነው የሚኖረው የሚለውን ማወቁ ጥሩ ስለሆነ እሱን ነው ማነሳው። አጠቃላይ ወደ 288 የሚደርሱ ተሳታፊዎች ወይም ደግሞ ኤግዚቢተሮች ይኖራሉ። ከነዚህ ውስጥ 161ዱ ከፍተኛ ኢንዱስትሪዎች ናቸው። 100 የሚሆኑት አነስተኛና መካከለኛ ኢንዱስትሪዎች ናቸው። አስራ ሰባት የስታርታፕና የፈጠራ ስራቸውን የሚያቀርቡ ናቸው። አራት ከአካባቢ ጥበቃ ጋር የተሻለ ተሞክሮ ያላቸው ኢንዱስትሪዎች የሚቀርቡበት ነው። ስድስቱ የመንግስት ተቋማት ለማኑፋክቸሪንግ ኢንዱስትሪ ድጋፍ የሚያደርጉ የመንግስት ተቋማት አገልግሎታቸውን በቅርብ ለደንበኞቻቸው የሚያስተዋውቁበት ነው የሚሆነው ማለት ነው። በዚህ ኤክስፖ ይሄ ቁጥር ከሁሉም አካባቢዎች የመጡ ኢንዱስትሪያሊስቶች የተሳተፉበት ነው ማለት ነው። ከሁሉም ክልሎች የመጡ የተሻለ ፐርፎርማንስ ያላቸው የመጡበት ነው። ቅድም ለማንሳት እንደሞከርኩት በክላስተር ተከፋፍሎ ነው የሚቀርበው። የጨርቃጨርቅ አንድ ክላስተር ነው። ቆዳ አንድ ክላስተር ነው። ምግብና መጠጥ አንድ ክላስተር ነው። የማሽና የዚህ ቴክኖሎጂ አንድ ክላስተር ነው። ኬሚካል አንድ ክላስተር ነው። የስጋና ወተት እንደዚሁ አንድ ነው። ሌላው የፋርማሲቲካል እንግዲህ በሰባት የአይዚክር መሰረት በማድረግ በሰባት ካታጎሪ የሚቀርቡ ናቸው ማለት ነው። ይሄ ቅድም ሳነሳ እንደነበረው በመጠንም ከባለፈው አመት ከፍ ያለ ነው። በአይነትም በጥራትም በጣም የተሻለ ምርት የሚቀርብበት ኤክስፖ ነው። መቼ ነው የሚካሄደው የሚለውም አንሳታችሁ ስለማይቀር ከሚያዚያ ሀያ አምስት እስከ ሚያዚያ ሀያ ዘጠኝ ድረስ የሚቆይ የአምስት ቀናት ቆይታ ያለው ኤክስፖ ነው። በዚህ ኤክስፖ ከሀገር ውስጥም ከውጭም በርካታ ጎብኚዎች ይኖራሉ ተብሎ ነው የሚታሰበው። ከስድስት ሺህ በላይ የግብይት ትስስር ይኖራል ብለን ነው የምናስበው። ከአራት ቢሊየን ብር በላይ ግብይት ሊፈጸም ይችላል ብለን እንጠብቃለን። ከመቶ ሀያ ሺህ በላይ ጎብኚዎች ይኖራሉ። ባለፈው አመት ከሰባት ሀገራት የመጡ የኢትዮጵያን ምርት የፈለጉና የገዙ የንግድ ደንበኞች ነበሩ። በዚህ አመት ደግሞ ይበልጥ ቁጥሩ ሊጨምር ይችላል ብለን እናስባለን። በዚህ መድረክ ለሚቀጥለው ስራችን የሚያግዙ በርካታ ግብአቶችንም እናገኝበታለን ተብሎ ይታሰባል። በመጨረሻ ይሄ ኤክስፖ በመሰረታዊነት ለመላው ኢትዮጵያውያን የተዘጋጀ ነው። ሰፊ ድግስ ነው። ትልቅ ዝግጅት ነው። ከዚህ በፊት ከነበሩት በአይነቱ በጣም የተለየ ነው። ምርቶቹን ስናይ ምርቱን ብቻ ሳይሆን የምናየው የኢትዮጵያን አቅም፣ የደረስንበትን አጠቃላይ ደረጃ፣ የወደፊት ተስፋችን የምናይበት ስለሆነ ኢትዮጵያውያን ይህንን መድረክ እንዲጠቀሙበት፣ ይህንን ኤክስፖ እንዲጎበኙ እንዲጎበኙ ብቻ ሳይሆን እንዲገዙም እና በተለይ ደግሞ አምነንበት ወደነው የሀገራችን ምርት እንድንጠቀም አደራ ላለሁ። በዓለም አቀፍ ደረጃ የተፈጠረውን የንግድ ጦርነት ተከትሎ ብራንድ ማለት ምንድን ነው የሚለው ሚስጥሩ እየወጣ ነው። እኛ ብዙ ጊዜ ዋጋ እየከፈልን ያለነው ለብራንድ ነው። ከብራንዱ በስተጀርባ ግን ምርቱ ከየትና እንዴት ነው የሚመረተው የሚለውን ስናይ በጣም የሚያስቆጩ በተለይ የሀገር ውስጥ ምርትን መጠቀም የግድና አስፈላጊ ነው የሚለውን የሚያመላክቱ ስለሆኑ መላው ኢትዮጵያውያን ከሚያዚያ 25 እስከ ሚያዚያ 29 ድረስ በአዲስ ኮንቬንሽን ሴንተር የተዘጋጀውን ይሄን ትልቅ ኤክስፖ እንዲጎበኙ የኢትዮጵያን ምርት እንዲለዩ፣ እንዲያውቁ እና እንዲጠቀሙ